በደርዘን የሚቆጠሩ ጎበዝ ዘፋኞች የዜማ ደራሲዎች ተዋናዮችና ታዋቂ ግለሰቦች ባለፉት ዓመታት የሄሮይን ከመጠን በላይ መውሰድ ወይም የመጠጥ ሱስ ውስጥ በመዘፈቅ የሞት ሰለባ ሆነዋል። እስቲ ዛሬ ገና መስራት እየቻሉ በለጋነታቸው እድሜያቸውን ያሳጠሩ እጅግ ታዋቂ የሆኑ የዓለማችንን ሰዎች ከብዙ በጥቂቱ እንመልከት። አብሬያችሁ የምቆየው ሸጋዋ ነኝ። መልካም ጊዜ አንደኛ ፊሊፕ ሆፍማን። እውቁ የአሜሪካ ተዋናይ፣ ቲያትር ዳይሬክተር የሆነው ፊሊፕ እንደ አውሮፓውያን ዘመን አቆጣጠር በጁላይ 23 1967 በሮጅስተርስ ስፐርስ በኒውዮርክ ከተማ ነበር የተወለደው። ፊሊፕ በስራ ቆይታው ከ50 በላይ ፊልሞችን የሰራ ሲሆን ስኬታማና ገጸ ባህሪን አስመስሎ ሳይሆን ሆኖ መተወን የሚችል የተጨበጨበለት ተዋናይ ነው። ከፊልሞቹ መሃል እንደ ሚሽን ኢምፖሲብል፣ ሚንቦል፣ ዘሃንገር ጌም፣ ዘማ አስተር የመሳሰሉት ይጠቀሳሉ። ኮብቶ ዶውት ደ ሃንገር ጌም ቻርሊ ዊልሰን ዋር በተባሉ ፊልሞች በድንቅ ተዋናይነት በአካዳሚ አዋርድ ላይ ሽልማቶቹን ጠራርግ አድርጎ ወስዷል። እንዲሁም በ2012 ደግሞ ዘማስተር በሚለው ፊልም ድንቅ ብቃትና ትወና አሳይታል ተብሎ በኦስካር የሽልማት መድረክ ላይ ሽልማቱን ተቀብሏል። ፊሊፕ በሀያዎቹ መጀመሪያ እድሜ ውስጥ እያለ የአደንዛዥ እጽና የመጠጥ ሱሱ ተዘፍቆ ነበር። ይሁን እንጂ ያለ ማንም ቀስቃሽነትና ምክር ወደ ነቃ የአእምሮ ክፍል ሲመለስና ይህ የሱስ ዓለም ብዙ ነገር እያሳጣው መሆኑን ሲረዳ በ22 ዓመቱ ወደ ሱሰኞች ማገገሚያ ውስጥ ገብቶ ነበር። በሚገርም ሁኔታ ለ23 ተከታታይ ዓመታት ከሱስ ነፃ ሆኖ ኖሯል። የሰው ልጅ ጎበዝ ጎበዝ ሲባል ይሰንፋል እንዲሉ ድጋሚ ዕድሜው አርባዎቹ አጋማሽ ላይ ሲደርስ ወደ ሱስ ዓለም ውስጥ ተመለሰ። በሚያሳዝን ሁኔታም በ46 ዓመቱ ሕይወቱ ሊያልፍ ችሏል። እንደ ኤሮፓያን ዘመን አቆጣጠር ፌብሩዋሪ ሁለት ቀን ላይ ፊሊፕ ልጆቹን ከሚጫወቱበት ቦታ ማውጣት የነበረበት ቢሆንም እንዲሁ እቤት ሳይመጣ መቅረቱና ስልክ አለማንሳቱ ሚስቱም ብሎን ቤተሰቦቹን አስጨንቆ ነበር። መጨረሻ ግን የፊልም ገጸ ባህሪን ለማጥናት ብሎ የተከራየው ከሚኖርበት ሁለት እርምጃ አፓርትመንት ሊሆን ይችላል ብላ ሚስቱ ገመተች። በቦታው ስትሄድ ግምቷ ልክ ነበር፣ ግን በህይወት ሳይሆን መታጠቢያ ክፍል ውስጥ ትንፋሽ አልባ ሆኖና ተዘርሮ ነበር ያገኘችው። የምትሆነውና የምታደርገው ያጣያቸው ሚስት በቀጥታ ዘጠኝ አንድ አንድ ደወለች ፖሊሶችም መጡ ሀምሳ ትናንሽ የታሸጉ ሄሮይን የተባሉ አደንዛዥ እጽና የሚያደነዝዝና ራሱን የሚረሳበትን መርፌ እጁ ላይ አግኝተዋል በአስክሬን ምርመራውም ሰውነቱን መሸከም ከሚችለው በላይ እጾቹን መውሰዱ ለሞት እንዳጋለጠው ተገልጿል ፊሊፕ ኩፐር ታዊላህና ዊሊያ የተባሉ ልጆችም ነበሩት ሁለተኛ፣ ዊትኒ ዊስተን ዊትኒ እንደ አውሮፓውያን ዘመን አቆጣጠር በኦገስት 9 1963 በአሜሪካ ኒው ጀርሲ ተወለደች። የጥምር ሙያ ባለቤት የሆነች ማለትም ዘፋኝ፣ ተዋናይት፣ ሞዴልና ፊልም ፕሮዲሰር የሆነች እውቅ አሜሪካዊት ናት። ዊትኒ ሙዚቀኝነትን ሀብላ የጀመረችው በልጅነቷ ነበር። ቤተ ክርስቲያን ውስጥም ትዘምር ነበር። የሁለተኛ ደረጃ ተማሪ ያለች ነበር ዘፋኝነቷን ያጎለበተችው ትምህርት ቤቷ ውስጥም ትዘፍን ነበር። በ1981 የታዳጊዎች ሞዴል በመባል በ17 የመጽሔት ሽፋን ላይ ከታዩት የመጀመሪያዎቹ ጥቁር ሴቶች አንዷ ነበረች። የኦርሲታ ሪከርድስ ሊቀመንበር የሆነው በክላይቭ ዴቪስ ምክንያት ዊትኒ በ19 ዓመቷ የመጀመሪያውን አልበሟን በ1985 ያወጣች ሲሆን ላቭ ላንጉጅ የሚል መጠሪያም ነበረው። ሁለተኛ አልበሟ ደግሞ በ1987 ያወጣ ሲሆን የአልበሟ መጠሪያ በራሷ ስም ዊትኒ ተብሎ ስያሜ የተሰጠው ሲሆን ሁለቱም አልበሞቿ በቢልቦርድ 200 ላይ የአንደኝነት ደረጃን ያዘ ሲሆን በጊዜው ከፍተኛ ሽያጭ ካገኙ አልበሞች መካከል ነበር። ሶስተኛ አልበሟ ደግሞ በ1990 የለቀቀች ሲሆን ከአልበሟ ውስጥ አም ዩር ቤቢ ቱናይት፣ ኦል ደ ማንዳት አይኒድ የሚሉ ሙዚቃዎቿ በቢልቦርድ ሆት 100 በነጠላ ዘፈን የአንደኝነትን ደረጃ ይዘው ነበር። እንደ አውሮፓውያን ዘመን አቆጣጠር ዊትኒ የመጀመሪያ ትወነዋን ያደረገችው በ1992 ደ ቦዲጋርድ በተባለ ሮማንቲክ ዘውግን በያዘ ፊልም ላይ ነበር። በዚህ ፊልም ላይ እስከ ዛሬ ድረስ በተወደደው አዊል ኦሎስ ላቪዩ በተባለው ለፊልሙ ማጀቢያ የሰራችው ነጠላ ሙዚቃ ተወዳጅነትንና ዝነኝነትን ይበልጥ ልታዳብር ችላለች። ፊልሙም ከፍተኛ ገቢን አስገኝቶላታል። በሙያ ቆይተዋና ከሞተች በኋላም ብዙ ሽልማቶችን ስድስት የግራሚ ሽልማቶችን 16 የቢልቦርድ የሙዚቃ ሽልማቶችንና 28 ጊነስ ወርልድ ሪኮርዶችን እንዲሁም በግራሚ ሪትምና ብሉዝ ዘፈንና ሮክ ኤንድ ሮል በሚባል የሆልስ ኦፍ ፌም እውቅናና ሽልማቶችን ልታገኝ ይችላለች። እንደ ኢሮፓያን ዘመን አቆጣጠር ግን በፌብሩዋሪ 11 ለአሜሪካ ሕዝብና ለዊትኒያ አድናቂዎች የሚያሳዝን ዜና ደረሳቸው። ከቀኑ አስር ሰዓት ዊትኒ በቬርሊ ሂልስ በሚገኘው ሆቴል በመታጠቢያ ገንዳ ውስጥ ራሷ አንስታ ተገኘች። ሐኪሞች ወዲያው በቦታው ላይ ደርሰው ዊትኒ ምንም አይነት ምላሽ እንደማትሰጥና ሲፒአር ህክምና ቢሰጣትም ምላሽ ባለማግኘታቸው ህይወቷ እንዳለፈ ተናግረው የአካባቢ ፖሊሶችም ምንም አይነት ግልጽ የሆነ የወንጀል ምልክቶች እንዳልነበረ ገልጸዋል። ይሁን እንጂ ሪፖርቱን እንደሰጡት ከሆነ ዘፋኛ የአደንዛዥ እጽ ተጠቃሚ እንደሆነችና በሞተችበት የሆቴል ክፍል ውስጥ በነጭ ወረቀት የተጠቀለለ ኮኬን አግኝተዋል። ከአስክሬኗ ላይ በተደረገ ምርመራ ለሁለት ሳምንት ማሪዋናና ኮኬን እንዳጨሰች ያሳያል። የፎርኒሲክ ባለሙያ የሆኑት ጎልድ በርገር እንደተናገሩት በተደጋጋሚ የኮኬን ተጠቃሚ እንደሆነችና የመሞቷ መንስኤ ከአቅም በላይ ማሪዋናና ኮኬን ደባልቃ በብዛት በመውሰዷ መሆኑን ገልጸዋል። ዊትኒ ብራውን ከተባለ የትዳር አጋሯ ክሪስቲና ብራውን የተባለች ሴት ልጅ ወልደዋል። ሶስተኛ ኤሚ ዋይንሃውስ ኤሚ እንደ ኢሮፓያን ዘመን አቆጣጠር በሴፕቴምበር 14 1983 በለንደን ኢንግላንድ የተወለደች ታዋቂ ሙዚቀኛ እና የሙዚቃ ገጣሚ ነች። እንደ ኢሮፓያን ዘመን አቆጣጠር በ2002 ነበር የመጀመሪያ ኮንትራቷን ከሳይመን ፋለር ማኔጅመንት ጋር የተፈራረመችው። ኤሚ ያን ጊዜ 20 ዓመቷ ነበር። ኤሚ የመጀመሪያ አልበሟን አወጣች። የአልበሙ መጠሪያ ፍራንክ ይሰኝ ነበር። በአይስላንድ ሪከርድስ የተለቀቀው ይህ አልበም በአውሮፓ ፖላንድ ጀርመን ሀገራት ተደራሽነትን አግኝቶ ነበር በአሜሪካ ና አውስትራሊያ በዩኒቨርሳል ፐብሊክ ሪከርድ አማካኝነት ድጋሚ በአመቱ ታትሞላታል እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 27 2006 ሌላ ኮንትራት ከአይስላንድ ሪከርድ ጋር ተፈራርማ ባክ ቱ ብላክ የሚል አልበም አወጥታለች የመጀመሪያ አልበሟ 175 ሚሊዮን ዶላር ያስገኘላት ሲሆን በዩኪ ሚውዚክ ቻርት ውስጥ መሪነትን ይዛ ነበር ባክ ቱ ብላክ የተሰኘ ሁለተኛ አልበሟ ደግሞ በዩኪ አልበም ቻርት ና በአሜሪካ ቢልቦርድ 207ተኛ ደረጃን እንድትይዝ እንዲሁም ከሁለቱም አልበሞች አጠቃላይ ገቢ 398 ሚሊዮን ዶላር አስገኝቶላታል። ለመጀመሪያ አልበሟ ለፍራንክ ከተሰጡት ሽልማቶችና እውቅናዎች መካከል ከብሪቲሽ የዘፈን ጸሐፊዎች አካዳሚ በምርጥ ዘመናዊ ዘፈን የኤቮር ዲቪሎ ሽልማትን አግኝታለች። በምርጥ የብሪቲሽ ብቸኛ ወይም ሶሎ ዘፋይን ሴት አርቲስት የብሪቲሽ ሽልማት እጩ ተወዳዳሪ በመሆን ለማሸነፍ ችላለች። በሁለተኛዋ አልበሟ በአክቱ ብላክ ሁለት የብሪቲሽ ሽልማት ምርጥ የብሪቲሽ አልበምና ምርጥ የብሪቲሽ ሴት ሶሎ አርቲስት በመባል እንዲሁም ስድስት የግራሚ ሽልማቶችን፣ አራት የኢቮር ኖቬሎ ሽልማቶችን፣ ሶስት የኤምቲቪ ቪዲዮ ሙዚቃ ሽልማቶችን፣ ሶስት የዓለም የሙዚቃ ሽልማቶችና ምርጥ የዩኬ ሴት በመባል ልትታጭ ችላለች። ኤሚ ከ60 እጩዎች 23 ሽልማቶችን ተቀብላለች። የኤሚ ጠባቂ ከመሞቷ ከ3 ቀናት በፊት በመኖሪያ እንደደረሰና በመጠኑ የሰከረች እንደሆነና በጥቂት ቀናት ውስጥ መጠጣትን እንዳበዛችና በሞተችበት ጊዜ ከጧቱ 2 ሰዓት ላይ እየሳቀች ሙዚቃ እየሰማች ነበር ብሏል። እንደ ዩሮፒያን ዘመን አቆጣጠር ጁላይ 23 ቀን 2011 ከጧቱ 4 ሰዓት ላይ አልጋዋ ላይ ተኝታ ተመልክቷትና ሊያነቃቃት ሞክሮ አልተሳካም። ይህ ብዙም ጥርጣሪ አልፈጠረበትም፣ ምክንያቱም አብዛኛውን ጊዜ የምትተኛው ከምሽት በኋላ ነው። ጠባቂዋ እንዳለው ከረፋዱ አምስት ሰዓት እንደገና ለማረጋገጥእና ልክ እንደ በፊቱ በተቀመጠችበት ቦታ ላይ ተኝታ እንዳገኛት እና ድጋሚ ለመቀስቀስ ሲሞክር እስትንፋስ እንደሌላትእና ምንም አይነት የልብ ምት እንደሌላትና ዘጠኛ አንድ አንድ እንደደወለ ተናግሯል። ከቀጥር አምስት ሰዓት ከሰላሳ ላይ ሁለት አምቡላንሶች በካምዶን ለንደን በሚገኝ የኤሚ ቤት ደረሱ ኤሚ በአደንዛዥ ዕፅና ኃይለኛ የሚባሉ መጠጦች ለመሞቷ መንስኤ እንደሆኑ ተናገሩ። ብዙም ሳይቆዩም የሜትሮፖሊታን ፖሊስ መሞቷን አረጋገጠ። አራተኛ ኮሪ ሞንቴት። ኮሪ በካልጋሪ አልበርታን እንደ ዩሮፒያን አቆጣጠር በግንቦት 11 1982 ተወለደ። ኮሪ የትወና ስራውን የጀመረው በቫንቮር ብሪቲሽ ኮሎምቢያ ነው። በፋይናል ዴስቲኔሽን 3፣ ደግ ዘ ሆልስ እና ዊስፐርስ በሚሉ የአሜሪካ ፊልሞች ውስጥ ዋና ገጸ ባህሪያትን ተላብሶ ተውሟል። በካይሌክስ ዋይ ተከታታይ ፊልም ውስጥም ተደጋጋሚ ካራክተር ነበረው። እንደ ስሞል ቫሊ፣ ሱፐርናቹራል፣ ፍላሽ ጎርደን ባሉ ተከታታይ የቴሌቪዥን ድራማዎች ላይም ድንቅ ትወናን አሳይቷል። እንደ አውሮፓውያን ዘመን አቆጣጠር ማርች 31 2013 ኮሪ የሱስ ሕክምና መስጫ ተቋም ውስጥ እንደገባ ታወቀ። በ13 ዓመቱም የጀመረው የአደንዛዥ እጽ ሱሰኝነቱን ተከትሎ በ19 ዓመቱ የአደንዛጅ እጽ ሕክምና መከታተሉን ጀመረ። እንደ አውሮፓውያን ዘመን አቆጣጠር ኤፕሪል 26 ቀን 2013 ሕክምናውን እንዳጠናቀቀ ተዘግቧል። እንደ አውሮፓውያን አቆጣጠር ጁላይ 13 2013 ኮሪ በቫንቮር በሚገኘው ፊልሞን ፓሲፊክ ሪም ሆቴል ውስጥ ሞቶ ተገኝቷል እድሜው 31 ዓመት ነበር የሆቴሉ ሰራተኛ እኩለ ቀን አካባቢ ወደ ክፍሉ ገብተው አስክሬኑን አገኙት የቫንኩር ፖሊስ ዲፓርትመንት የሞት መንስኤውን ወዲያውኑ ባይገልጹም በብሪቲሽ ኮሎምቢያ ክሮነርስ ጁላይ 15 የአስክሬን ምርመራ ተጠናቀቀ የቅድመ ምርመራ ዘገባው ኮሪ የሞተው ሄሮይንና አልኮልን በያዘ የተደባለቀ የመድኃኒት መርዛማነት ምክንያት ነው በኦክቶበር 2 2013 በብሪቲሽ ኮሎምቢያ ክሮነርስ የወጣው የመጨረሻ ሪፖርት ሌሎች መረጃዎችንም አግኝተዋል። ኮሪን በሞተበት ወቅት ኮኬንና ሞርፊን የተባሉ እጾችን ተጠቅሞ እንደነበረና ያገለገለ ሃይፓደርሚክ መርፌ መጠቀሙን ተናግረዋል። ከመሞቱ ከወራት በፊት መልሶ ማገገምና ከአደንዛዥ እጽ ለመራቅ ያደረገው ሙከራ አለመሳካት ወይም ማገርሸት ለሞቱ መንስኤ መሆኑ ተነግሯል። ብራን የሸጋዋ ዩቲዩብ አድማጭና ተመልካቾቻችን፣ እነሆን ዛሬ በታዋቂ ሰዎች ላይ ያዘጋጀንላችሁ እጅግ ልዩ ፕሮግራም ያዳመጣችሁትን ይመስል ነበር። በሚቀጥለው ልዩ ፕሮግራም ተመልሰን እስከምንገናኝ አብሬያችሁ የቆየው ሸጋዋ ነበርኩ። ሰላም።